ሰላም ሰላም ቤተሰብ፣ ሰላሙ እንዴት ናቸው? እኔ እግዚአብሔር ይመስገን ደህና ነኝ። በባለፈው ካስታወሳችሁ ወይም ቪዲዮን ያያችሁት ካላችሁ መጽሐፈ ፍልስፍና የሚል ነገር ተናገር የነበረ፣ ዛሬ ደግሞ ከዛ እቀጥላለሁ ማለት ነው። መጽሐፈ ፍልስፍና እንግዲህ ስለ ፍልስፍና እንዴት እንደመጣ፣ እንዴት እንደሆነ እና ፍልስፍና ማለት ምን ማለት ነው፣ ፍልስፍና ሃይማኖታዊ ነው ወይስ ሳይንሳዊ ነው የሚለው ነገር በደንብ ነግራችኋለሁ። እናንተ ከእናንተ የሚጠበቀው ላይክ፣ ሰብስክራይብ እና ሸር ማድረግ ነው። ከዛ ደግሞ ሀሳባችሁን ኮሜንት መስጫው ላይ ዱቅ ታደርጋላችሁ። እኔ ደግሞ የፈለጋችሁትን ስጠይቁኝ እመልሳለሁ ማለት ነው። ስለዚህ አሁን መጽሐፈ ፍልስፍና የሚላለ ያ ፍልስፍና ምን ማለት ነው ላለው መጽሐፈ ፍልስፍና ከመግባታችን በፊት አሁን የሥርዓተ መጽሐፍት የሚባላሉ ወይም ስርዓተ መጻሕፍት ይባላሉ። እነሱ የስርዓተ መጻሕፍት የሚባሉት በመጀመሪያ መጽሐፈ ዲድስቅልያ እና አራቱ መጻሕፍተ ሲኖዶስ ወይም ትእዛዝ የሚባሉት ናቸው። ግጽው ትእዛዝ አለ አንድ፣ ሁለተኛ ግጽው፣ ሶስተኛ አብጥሊስ፣ አራተኛ ስርዓተ ጽዮን የሚባሉ እነሱ ስርዓተ መጻሕፍት ወይም የመጽሐፍ ትእዛዝ ናቸው። እነሱ ማለት ነው ፍትሐ ነገሥት ፍትሃዊ መንፈሳዊ ወይ ስጋዊ ያጠቃላ ፈውስ መንፈሳዊ ወዘተርፈ ይነዚግ የስርዓት መጽሐፍት መጽሐፍት ይባላሉ ማለት ነው። ከዛ የሂሳብ ቁጥር ወይም የሂሳብ መጽሐፍት አሉ። ወይም የቁጥር መጽሐፍት የሚባሉት የሂሳብ መጽሐፍት ወይም የቁጥር መጽሐፍት የሚባሉ አሉ። እነሱ መጽሐፎች የሚባሉ መጽሐፈ አቡ ሻህር ይባላል አንዱ። ሁለተኛ የአጽዋማትና የባላትን አወጣጥ የሚያስረዳው መጽሐፈ ዴሜጥሮስ አለ ሶስተኛ የንዑስ ቀመር ወይም የማዕከላዊ ቀመር ወይም የአብይ ቀመር ወይም የአውደ ፀሐይ የአወጣጥ ስሌት የሚያሳዩ በርካቶች የቁጥር መጽሐፍት ሲኖሩ በተጨማሪም ደግሞ የዓለም ጠበብት በታላላቅ ቴሌስኮፕ አጉሊ የሆኑ መነጸሮችን እየታገዙ የሚያውቋቸው የፀሐይ ግርዶሽ፣ ሶራል ሊቪስ፣ የጨረቃ ግርዶሽ እና ሉናሪ ሊቪስ መቼ እንደሚታዩ የሚያስረዱና ስለ ሰባቱ የኤዋዳት ምስጢር የሚተነትኑ በስድስት መቶ ዓመት አንድ ጳጉሜ ሰባት እንደምትሆን የሚያስረዱ እስከ ሳድሲት ድረስ የሚቆጥሩ እጅግ በርካቶች የቁጥር መጻሕፍቶች ይገኛሉ። በኢትዮጵያ እንግዲህ ስለዚህ በስነ ከዋክብት፣ በስነ ሕይወት፣ በሕክምና፣ በስነ ፈለክ፣ በፀሐይ፣ በጨረቃ፣ በከዋክብት፣ በነፋሳት፣ በአየራት፣ በእንስሳት፣ በአራዊት፣ በአዕዋፍ፣ በከበሩ ማዕድናት ውስጥ ዙሪያ የተጻፉ ብዙ መጻሕፍቶች አሉ። በጣም ብዙ መጽሐፎች አሉ። የድሮ ሊቃውንት የጻፉት ለምሳሌ እንደ ለምሳሌ ብንጠቅስ ድርሳን ዘቄዶስ ፊላስፎስ እንበላለ፣ መጽሐፈ አክሲማሮስ አለ፣ መጽሐፈ ስነ ፍጥረት አለ፣ ህብረ አይባን ወዘተርፈ ይገኛሉ። ህብረ አይባን የድንጋዮች ህብረት ማለት ነው። እነሱ ብዙ መጽሐፎች ይገኛሉ ማለት ነው። ለምሳሌ ያህል እነዚህን ጠቀስኩ እንጂ ብዙ መጽሐፎች አሉ። በተለያዩ አለማት ያሉ ተመራማሪዎች እነዚህ ሁሉ ጥበባት በኢትዮጵያ በግዕዝ ቋንቋ ተጽፈው እንዳሉ በማወቃቸው መጽሐፉን በተለያየ አጋጣሚ በዘረፋ ከሀገራችን በማውጣት በጀርመን፣ በጣሊያን፣ በፈረንሳይ ባሉ የዩኒቨርሲቲዎቻቸው ውስጥ ያጠናሉ። ዛሬ ጥናቱ እስከ ዶክትሬት ደረጃ አድርሰውታል። በእኛ ግን ወፍ የለም። ማን ለማን አቤት፣ ማንም እንደሚያስበው እና ለማን አቤት እንደሚባል ራሱ ግራ ይገባል። ከ17ተኛው መቶ ክፍለ ዘመን ጀምሮ ግዕዝን አጥንተው የእኛን መጽሐፍት ከተረጎሙ ከባህር ማዶ ተመራማሪዎች መካከል ጀርመናዊቱ ሂዮም ሎዶልፍ፣ ዮገን፣ ሚትቮክ ሚትቮክ፣ ዲልማን፣ ኢኖሊትማን፣ ፍራንክ ፕራክቶሪውስ ሊገኙ ሲገኙ ከጣሊያኖች ሞራን፣ ጌዲዮ፣ ጊዩዲ፣ ኮንቲ፣ ሮሲን፣ ቸርሉሊ ይጠቀሳሉ ማለት ነው። እነዚህ ሰዎች እንግዲህ ጊዝን ተመራምረው ያገኙት ናቸው። ተመራምረው በጊዝ ተመራማሪ የሆኑ ናቸው ማለት ነው። ከጀርመን እና ከኢጣሊያ ለምሳሌ፣ የአባይን መነሻ አመረምራለሁ ብሎ የመጣው ስኮቱ ጀምስ ብሩስ፣ ስኮቱ ጀምስ ብሩስ ይባላል። የአባይን መነሻ አመረምራለሁ ብሎ የመጣው በ1768 እስከ 1773 ዓ.ም ከኢትዮጵያ መጽሐፈ ሄኖክን፣ ጥበበ ሰለሞንን፣ መዝሙር ዳዊትን፣ ክብረ ነገስትን እና በጣም ብዙ መጽሐፍትን ይዞ ሲሄድ ክብረ ነገስትን የሰጡት የመንግስቱ እንደራስ የነበሩ ራስ ሉል ሚኪያል ናቸው። እንግዲህ የተመራማሪ የኢትዮጵያ አባይ የአባይ መነሻ መረምራለሁ ብሎ መጥቶ ይዞ ሄደው መጽሐፍ ነው፣ ይዞ ሄደው የሚገርም ነው። ጀምስ ብሩስ በአማረ ጥራዝና ብራና የተጻፈውን መጽሐፈ ሄኖክን ለፈረንሳዊ ንጉስ ላሉ ለሉዊ አስራ ሰባተኛ አስራ አምስተኛ አበረከተለት እና በንጉስ በንጉሱ ትእዛዝ በፓሪስ ቤተ መጽሐፍ ተቀመጠ። የቀሩትን ወደ ሎንድ ለንደን ወስዶ ለቦሪሊያን ቤተ መጽሐፍ ሰጥቶት በዚያ ተቀምጧል። ከጀምስ ብር ውስጥ ቀጥለው እነ ሳልት ፕሪስ፣ ህሙላዛን፣ አርኖልድ ክራፍት ከኢትዮጵያ እጅግ ብዙ የብራና መጽሐፍት ወስደዋል። ለኮሚቴሮ በዛ ሰዓት መጽሐፍ ሲወስዱ የሚፈቅድላቸው አካል እራሱ ግራ ያጋባኛል። አጼ ቴዎድሮስም ወደ ሺህ የሚጠጉ በልዩ ልዩ ጌጥ ያጌጡ በልዩ ልዩ ሀረግ የተንቆጠቆጡ የብራና መጽሐፍትን ከመላው ኢትዮጵያ ካሉ ገዳማትና አድባራት አሰብስበው በመቅደላ መድኃኔዓለም ቤተ ክርስቲያን አኑሮት ነበረ። ግን የእንግሊዝ ጦር በጄኔራል እና ፒየር እየተመራ ድል ካደረገ በኋላ ስለዘረፈው ዘረፋ ጆሴፍ ፍራንሲስ ቴዎድሮስ ፕሪንስ ኦፍ ኢትዮጵያ በሚለው ጽሁፉ ላይ፣ ተክለጻድቅ መኩሪያ በኢትዮጵያ ታሪክ መጽሐፋቸው እንደገለጡት ይሄ የተክለ ጻድቅ መኩሪያ መጽሐፍትን እንመራዋለን ይህን የመጽሐፈ ፍልስፍና ከጨረስን በኋላ ማለት ነው። ስለዚህ በንጉሳዊ ቤተ መጽሐፍት የሚገኙ በሺዎች የሚቆጠሩ የሀገሪቱ ጥንታዊ ድርሳናትና የብራና መጽሐፍት፣ አስር አስደናቂ ታቦታት፣ መንበሮችን፣ ንዋያተ ቅድሳትን፣ ስዕላትን፣ የተለያዩ ውብና ድንቅ የወርቅ ጌጣጌጦች፣ የወርቅ የብር የነሐስ መስቀሎች፣ ለክብረ በዓላት ብቻ የሚወጡ አስደናቂ ቅርጽ ያላቸው መስቀሎችን፣ የአቡኑ አክሊልና ታላቅ ናተም ተዘረፉ። ተዘረፉ የተዘረፉት ንብረቶች ቅርሶች በአስራ አምስት ዝሆኖችና በሁለት መቶ በቅሎች ጭነው ወሰዱ። ዘራሺዎች የማይፈልጉት ትርሳናትና ቅርሶችን እንዲጠፉ በአምባው በየአቅጣጫው ወረወሩት። እነዚህ በአምስት ኪሎ ሜትር ርቀት ሙሉ ተጥለው ይገኙ ነበር። የተዘረፈው ቅርስ ከብዛቱ የተነሳ ለሁለት ቀናት ለፈልጀ የጨረታ አቅርቦት ነበር። ዘመቻውን ተከትሎ የመጣው የእንግሊዝ ሙዚየም ባልደረባ የሆነው ሆልምስ ታላቁ ተጫራች ነበር። የተዘረፉት ቅርሶች በዛሬ ዋጋ አንድ ቢሊየን የኢትዮጵያ ብር ያወጣሉ። አስቡት እንግዲህ በዛሬ ዋጋ የኢትዮጵያ እንግዲህ አንድ ቢሊየን ብር ያወጣሉ ማለት አስቡት። ዋጋው በእንግሊዝ ገንዘብ 37 ሚሊየን ፓውንድ ነበር ማለት ነው። በዛ ሰዓት እንግዲህ አስቡ 37 ሚሊየን ፓውንድ ወደ ኢትዮጵያ ብር ሲመነዘር አስቡት ወይም አንድ ቢሊዮን ብር ይገመታል ይላሉ። በዛ ሰዓት ያለ ሰዎች ነው። አምስት መቶውን ድንቅ የኢትዮጵያ የብራና መጽሐፍት እንግሊዝ ባሉት ቤተ መጻሕፍት ተከፍለው እንዲቀመጡ ሲደረጉ የመጽሐፍቱን ዝርዝር እንግሊዛዊ ዊሊያም እና ጀርመናዊ ዲልማን ጽፈዋል ጽፈዋቸዋል። ከአራት ዓመት በኋላ አጤ ዮሐንስ ከመቅደላ የተዘረፉትን ቅርሶች ይልቁን የጌታችን ኩር። ሲያደርጉ ርአተ ርሱ ወይም ራሱ በዘንግ ሲመታ የሚያሳየውን እጅግ የሚያስደንቅ ኢትዮጵያዊ ስል እንዲመለስ የእንግሊዝ የእንግሊዟ ንግስት ቪክቶሪያ ቢጠየቁም ዘራፊዎች እንግሊዞች ግን እንደማይመለሱ እንደማይመልሱ ተናግረዋል። በጣም አሳዛኝ ነው። እንግዲህ እንደዚህ እንደዚህ ያሉ መጽሐፍቶችን ነው እንግዲህ ኢትዮጵያ ያጣቸው ማለት ነው። በመናገር ከዛ እንደማይመልሷቸው በመናገርም ከመቅደላ ከዘረፏቸው አምስት መቶ የብራና መጽሐፍት እንግዲህ ከመቅደላ የዘረፏቸው አምስት መቶ የብራና መጽሐፍት ናቸው። ከእነዛ ውስጥ መርጠው አንዱን ክብረ ነገስትን ብቻ መልሰው አለ፣ ሌላውን ትቶታል። ክብረ ነገስት ግን ተመልሷል። ሌሎችም በርካቶች አሳሾች በየዘመናቱ ዛሬ ድረስ ወደ ሀገራችን በመምጣት የብራና መጽሐፍት ቅዱሳ ሥዕላት ብርቅዬ ቅርሶችን ይዘው ሲሄዱ ዛሬ ድረስ በብዙ ሺዎች የሚቆጠሩ የብራና መጽሐፍቶቻችን ቅርሶቻችን በተለያዩ አላማት እንደጨው ተበትነው ይገኛሉ። በኢትዮጵያ ሊቃውንት በብዙ ድካም የተደረሱ ተተርጉሞ የመጡ የስልጣን የመንፈሳዊ ሀብት እሴትን የያዙ አስደናቂዎች የብራና መጽሐፍቶቻችን ብዙዎች እንደወደእንደ ወደ ባህር ማዶ ሲሸጋገሩና በአውሮፓ ታላላቅ ዩኒቨርሲቲዎች በእነርሱ ሙዳር እየተመረመሩ ለምርምርና ጥናት ሲያገለግሉ በሀገራችን ግን በጥቂቱ የተመጻሕፍትና በቤተ ክርስቲያን ዕቃ ቤት ብቻ የተቀመጡ ሲሆኑ እነዚህም ቢሆኑ በርካታ አንባቢ፣ ተመራማሪ፣ ተርጓሚ፣ ተመልካች በማጣታቸው የያዙትን አስደናቂ ትምህርት እንደያዙ በመቀመጣቸው በብዙሃኑም አለመታወቃቸው በእጅጉ ያሳዝናል። ከባድ ነው። በጣም ወዲ በመሆኑም በኢትዮጵያ ያሉ የእግዝ ሊቃውንት፣ ምሁራን ሁሉ እነዚህን አስደናቂዎች የሃይማኖት፣ የሥነ ምግባር፣ የፍልስፍና፣ የጥበብ መጽሐትን በጊዜያችን አሁኑ ያለው ትውልድ በማስተማር በመተርጎም በማመስጠርና ከፍተኛ ጥናትና ምርምር በማድረግ ለሀገርም ለዓለምም የማስተዋወቅ ከፍተኛ ኃላፊነት አለባቸው ብዬ አምናለሁ። አለባቸውም አለባቸው የድርሻንን ለመወጣት ከነዚህ የብራና መጽሐፍ ጥቂቶቹ ተተርግቧል። ይህ ማለት አሁን እንግዲህ ወደ ዋና ወደስ እንገባለን። ከዛ አንዱ ከመጽሐፈ ፍልስፍና አንዱ መጽሐፈ ሂቃርና ራዕይ ሳቤላ ከግዕዝ ቋንቋ ወደ አማርኛ በመተርኮም ለአንባቢያን ያበቃቸው ዶክተር ወዶ አስታደሳለ የእሱ መጽሐፍ አቀርብላችኋለሁ። እንግዲህ ለዛሬ ስለ መጽሐፉ ያል ካልኳችሁ፣ በሚቀጥለው ፍልስፍና በኢትዮጵያ መቼ እንዴት በማን ተጀመረ የሚለውን በሰፊው አያችኋለሁ። ከእናንተ የሚጠበቅ ሰብስክራይብ፣ ላይክ፣ ሸር፣ ኮመንት መስጠት ነው። ስለዚህ ስለ ፍልስፍና በደንብ ነግራቸኋለሁ። በኢትዮጵያ ፍልስፍና ማን ጀምረው ቤት ተጀመረ ማንስት የታደረሰው የሚለውን በሰፊው ነግራቸኋለሁ። ላይክ ሸር ኮመንት እንድትሰጡኝ ከልብ እመኛለሁ። ቻው መልካም ቀን።